ጤና ይስጥልን፣ እንደምን አርፍዳችኋል? የፖድካስቱ ቤተሰቦች ቅዳሜና ወድን አሳልፈን እንግዲህ ሰኞ ተገናኝተናል። ለመላው የእስልምና እምነት ተከታዮች በሙሉ እንኳን አድረሳችሁ በድጋሜ ለማለት እወዳለሁ። ወሩ እንግዲህ በጾም ተጀምሮ ተጠናቋል። የተከበረው ረመዳን ወር ጥሩ ጊዜ እንዳሳልፋችሁ እምነት አለኝ። በክርስትና እምነት ተከታዮች ዘንድም ደግሞ ቀጣዮቹ ቀናቶች የውዳዴ ጾም የመጠናቀቂያ ቀናቶች ናቸው። ለእናንተም ጥሩ የጾም ጊዜ እንዲሆንላችሁ ፈጣሪ ጸሎታችን እንዲሰማ የተሻለች ኢትዮጵያ፣ ሰላም የሰፈነባት መከባበር የነገሰባት ኢትዮጵያ እንድትሆን ከወዲሁ ጥልቅ ምኞቴ ነው። ጥሩ ጊዜ እንዲሆንላችሁ እመኛለሁ። ዛሬ ይዤላችሁ የመጣሁት መረጃ የአሳለፉት ወራቶች የማንቸስተር ዩናይትድ የተጫዋቾች ስንብቶች፣ በተለይም ደግሞ ከውሰት ውል ጋር በተያያዘ በርከት ያሉ ተጫዋቾች ዩናይትድን ለቀው መውጣታቸው ይታወቃል። እነዚህ ዩናይትድን ለቀው የወጡ ተጫዋቾች በተለያዩ ቡድኖች ተጽዕኖ እየፈጠሩ ይገኛሉ። አንቶኒን በስፔን ማሰብ በቀጣዮቹ ለማንቸስተር ዩናይትድ መጥቶ ይጫወታል ወይ ተብሎ ለሚነሳው ጥያቄ ምላሽ እንደማይሆን እንቅስቃሴዎቹ እያሳዩ ነው። ምክንያቱም በስፔን የጫጉላ ጊዜውን አሳልፎ በጣም አሳማኝ የሚባል የውድድር ጊዜ ላይ ተገኝቷል። ሪያል ቤቲስ ይህንን ተጫዋች የመልቀቅ ፍላጎት እንደሌለውና እንዳውም በክረምት የተጫዋቾች የዙር መስኮት ይህንን የውሰት ውል የቋሚ ውል አድርጎ ቡድን ውስጥ የማቆየት አላማ እንዳለው ገልጿል ክለቡ በክለቡ ታሪክ ውስጥ በተለያዩ ጊዜያቶች የመጡ ውጤታማ ተጫዋቾች እንዳሉ ያነሳው ክለቡ የአንቶኒ ወቅታዊ ብቃት ግን እኛ ለምንፈልገው ቀጣይ የቡድን እድገት ወሳኝ ስለሆነ ይህንን ተጫዋች እንፈልገዋለን ብሎ በይፋ ተናግሯል። ማንቸስተር ዩናይትድ ደግሞ ይህን ተጫዋች ካወጣበት ገንዘብ አንጻር ለቡድኑ መስጠት የሚገባውን ነገር እንዳልሰጠ ግልጽ ነውና እንዴት ይህንን አስታሞ ዩናይትድ ተጫዋቹን በተገቢው ገንዘብ ሽጦ ከሱ ማግኘት የሚገባውን ተገቢ ገንዘብ አግኝቶ ከቡድኑ ጋር ያለውን እህሉ ይቆርጥለታል የሚለው ትልቅ ዜና ነው የሚሆነው በክረምቶር። በሰሞኑ ፐርፎርማንስ ደግሞ ማርከስ ራሽፎርድ በአስቶንቪላ እጅግ ድንቅ ጊዜ እያሳለፈ የሚገኘው፣ አስቶንቪላ ይህንን ተጫዋች እየተጠቀመበት የሚገኘው በትልልቅ ውድድሮች ላይ ነው። በተለይ በኢፌ ካፑ አሸንፎ ለግማሽ ፍጻሜ ሲበቁ ራሽፎርድ ሁለት ጎሎችን ማስቆጠሩ ብቻ ሳይሆን በእንቅስቃሴ የራሽፎርድን ወርክሬት እድገት የተመለከትንበትን እንቅስቃሴ አይተናል። ለጨዋታው እንዴት የተሻለ ነገር እንደሰጠ ወደኋላ ላይ እንመለከታለን። በተለይ ፔኔትሬሽን ቱ ዘ ቦክስ ላይ ራሽፎርድ የሚታወቅበትን እነዛን አስገራሚ ሩጫዎች እያደረገ የተጋጣሚ ሳጥን ውስጥ የመግባት ፍላጎት አድጎ ያ ፍራቻው ከበላዩ ላይ ጠፍቶ ራሽፎርድ የቲም ተጫዋች መሆኑን በደንብ እየተመለከት እንገኛለን። በተለይ ከወገብ በላይ በሚኖረው እንቅስቃሴ የጋራ የማጥቃት እንቅስቃሴን ሲያሳድግ፣ የጋራ የማጥቃት እንቅስቃሴን ጥራት ሲጨምርና ሌሎች አሳታፊ የሆኑ የጨዋታ ፓተርኖችን ሲፈጥር ራሽፎርድ እውነትም ፕራይም ላይ የምናውቀው ራሽፎርድ ያኔ ከኬሚስትሪ ትምህርት ወጥቶ መቶ አርሰናል ላይ ጎል ሲያስቆጥር የምናውቀውን ራሽፎርድ በቅርብ ጊዜ ልንመለከተው እንደምንችል የሚያሳይ አይነት እንቅስቃሴ ይፈጥሯል። ግን ይሄ በአስቶን ቪላ የተፈጠረው እንቅስቃሴ ይሄ በአስቶን ቪላ እየሆነ ያለው ነገር በዩናይትድ ይሆናል ወይ የሚለውም ሌላ ጥያቄ ነውና አሰልጣኝ ሩበን አሞሪም ይህን ተጫዋች በውሰት ላስቶን ቪላ በሚሰጡበት ሰዓት የተናገሩት ነገር አለ። ሁሉም ተጫዋች ለቡርኑ በሚያስፈልግ ጊዜ የቡርኑ አካል ይሆናል ብለው አስተያየት ሰጥተዋል። ሁሉም ተጫዋች ለቡርኑ በሚያስፈልግ ጊዜ የቡርኑ አካል ይሆናል። ይሄ አሰልጣኙ የተናገሩት ቦልድ ስቴትመንት ነው። ምክንያቱም የትኛውም ተጫዋች ጋር የግል ጥላቻ እንደሌለባቸው በተደጋጋሚ ያነሱ ነበር። ከብዙ ተጫዋቾች ጋር ሊግባቡ ያልቻሉበት ዋነኛው ምክንያት ተጫዋቾች በቡድን እንቅስቃሴ ውስጥ ቡድን የሚፈልገውን ነገር ስለማያደርጉ እንደሆነ አንስተዋል። በተለይ በራሽፎርድ አንዱ ትልቁ ጥያቄ የነበረው ምንድን ነው? የስራ ካልቸሩ ደካማ ነው፣ መስራት አይወድም ነበር ያሉት። በሩበን አሞሪም የጨዋታ ሀሳብ ደግሞ ትልቁ ነገር ምንድነው? ኢነርጂ ይፈልጋል። ኢነርጂ የሚጠይቅ ቡድን መገንባት በየትኛውም የእንቅስቃሴ ኮሚትመንት ውስጥ ወይም ደግሞ ኃላፊነቶች ውስጥ ጠንካራ ሆኖ መገኘትና የቡድን ጥራትን የመጨመር ግዴታ ውስጥ መቆም ያስፈልጋል። ይሄንን ራሽፎርድ እያደረገ አልነበረም። በዩናይትድ በትሬኒንግ ሰዓት ለትሬኒንግ አእምሮውን ዝግጁ አድርጎ አካሉን ዝግጁ አድርጎ የሚመጣበት ጊዜ አልነበረም። የጨዋታ ቀናቶች ላይ ትልቅ ጨዋታዎች ለመጠቀም ይሞክራሉ። ነገር ግን እነዛ ጨዋታዎች ላይ እሱ ኢምፕሬስ የሚያደርግበት ወይም ደግሞ ተጽዕኖ የሚፈጥርበት አቅሙ አሰልጣኙ በሚፈልገው ልክ አልነበረም። ስለዚህ ራሽፎርድ ሪፍሬሽመንት እንደሚፈልግ ሄዶ የሆነ ቦታ ላይ ጨዋታ ተጫውቶ የሆነ አእምሮውን ለቀጣዮቹ ሲዝኖች አዘጋጅቶ መምጣት እንዳለበት በማመናቸው ነው ላስቶንቪላ የሰጡት። ያው አርሰናል ይሄን ተጫዋች ጥሬ ተጫዋቾች ዝውውር መስኮት ላይ በውሰት ለመውሰድ ፍላጎት እንደነበረው ይታወቃል። የአርሰናል የውሰት ፍላጎት እውን ያልሆነበት ምክንያት ከአስቶንቪላ ፍላጎት ከማንቸስተር ዩናይትድ አጥቂ ከራሽፎርድ ከራስ ፍላጎት ጋር የተገናኘ ይህ መሆኑ ደግሞ ወደ አስቶንቪላ በቀላሉ እንዲሄድ አድርጎታል። ያው አስቶን ቪላ በጥሬ ተጫዋቾች የዝውውር መስኮት የተከበራችሁ የፖድካስቱ ቤተሰቦች ትልልቅ ተጫዋቾችን ያገኙ ናሴን ሲሆን እዚህ ቡድን ውስጥ አምጥተዋል። ራሽፎርድ ራሱ እዚህ ቡድን ውስጥ ያለው ነገር ትልቅ ኢምፓክት እየፈጠረ ነው የሚገኘው። ይሄ የሁለቱ ተጫዋቾችን የጋራ የቀነጀት ጨዋታ ከተመለከትን ደግሞ አስቶን ቪላ በትልልቅ ጨዋታዎች ላይ በተለይም ደግሞ የቻምፒየንስ ሊግ ጉዞዎቹን ስናይ የቻምፒየንስ ሊግ ጉዞዎቹ አንዳንድ ጨዋታዎች ላይ ኳሊቲ የሚፈልጉ ጨዋታዎች ነበሩት። የኳሊቲ ውስንነቶች፣ እጥረቶች ያሉባቸውን ጨዋታዎች አይቻለሁ። በአስቶን ቪላ በተለይ ይሄ ከፈጠራ ጋር በተያያዘ የፈጠራ እድገቱ ከፍ ብሎ ደግሞ ወደ መጨረሻው ሳጥን ውስጥ ሳጥን ጠርዝ ላይ በሚደረጉ ንክኪዎች እነዛን የሳጥን ጠርዝ ሽግግሮችን ሰብሮ የሚገቡ ኳሶችን፣ ሀሳቦችን የሚፈጥር የተጫዋች ችግር ነበረበት እና እነዚህን ችግሮቹን በአንዴኔ ደፈነው ማለት ይቻላል። ስለዚህ ራሽፎርድ ጥሩ እየተሰራ ለማንቸስተር ዩናይትድ በቀጣዮቹ ጊዜያቶች የተሻለ ተጫዋች መሆኑ የሚችልበትን መንገድ ፈጥሯል። አንድ ትልቅ የሚያስፈራው ነገር ምንድን ነው ከተባለ አሰልጣኙ አሁንም ያለውን ነገር ይዞ ማቆየት ይኖርበታል ብሎ የሚያስቡ አሰልጣኝ ስለሆኑ በማንቸስተር ዩናይትድ የተሻለ ወርክሬት ያለው ሰው ይሆን ይፈልጋሉ። እንዳውም ሩበን አሞሪም በተደጋጋሚ ከጋዜጠኞች ጋር በሚኖራቸው ቆይታ የሚናገሩት ነገር አለ በሁለት ነገር አልደራደርም ነው የሚሉት ኳስን በማጣት እንቅስቃሴና በማጥቃትም ሆነ በመከላከል እንቅስቃሴዎችና ሽግግሮች ውስጥ ተጫዋቾች የሚኖራቸው ወርክሬት ከፍ ማለት አለበት ብለው የሚያስቡ አሰልጣኝ ናቸው ኳስ የማጣት ችግር፣ ያው ሩበን አሞሪም አብዛኛውን ጊዜ ከኳስ ጋር የሚኖረው ግንኙነታቸው ወሳኙ ነገር ስለሆነ ነው። በኳስ ነው ትልልቅ የሆኑ እንቅስቃሴዎችን የሚጀምሩት። በኳስ ነው የተሻለ የሚባለውን ነገር የሚያደርጉት። ከኳስ ጋር በተገናኘ የሚሰሩ ስራዎችን ደግሞ ተጫዋቾች በተሻለ መፍጠርና በተሻለ ማሳደግ ካልቻሉ ኳሱን ባጡበት እንቅስቃሴ ውስጥ ማንቸስተር ዩናይትድ ሁሌም ብልጫ ይወሰድበታል። ለምሳሌ ማጥቃትን ፈልገው የመጨረሻዊ ማጥቃት እንቅስቃሴ ወደ ተጋጣሚ ሳጥን በሚሄዱበትና በተከለከሉ የማጥቂያ ቀጠናዎች ሰዓት በሚገኙበት ጊዜ የማጥቂያ ቀጠናዎችን ለማስከፈት ኳሱን እግር ላይ የማቆየት ፍላጎትና አቅም ያላቸው ተጫዋቾች ወሳኝ እንደሆነ ያምናሉ አሰልጣኙ እነኚህ ኳስን የማቆየት ፍላጎቱና አቅሙ ወሳኝ የሆነ ተጫዋች የምንላቸው የማንቸስተር ዩናይትድን የማጥቃት እንቅስቃሴ ከመሰበር የሚያቆሙ ናቸው። የተሰበረውን እንቅስቃሴ እንደገና መልሶ ሪስታርት ከማድረግ ወይም ደግሞ እንዲጀምር ከማድረግ ይልቁን እንቅስቃሴውን ሳይሰበር ማቆየት ለማንቸስተር ዩናይትድ ወሳኝ ነው ብለው የሚያምኑ ሰው ስለሆኑ እንቅስቃሴውን እንዳይሰበር የሚያደርጉ ተጫዋቾች ይፈልጋል። ለምሳሌ በራሽፎርድ አንዱ ትልቁ የተነሳበት ችግር ምንድነው? ወደ ተጋጣሚ ሜዳ በሚደረጉ ሽግግሮችና በሚገቡ ንክኪዎች እንቅስቃሴዎች ላይ ማርከስ ራሽፎርድ የማጥቃቱ መሪ መሆን ሲገባው የማጥቃቱ እንቅስቃሴ ብሎክ የሚደረግበት ወይም ደግሞ የማጥቃቱ እንቅስቃሴ የሚበላሸው እሱ እግር ላይ ኳስ በሚገኝበት ሰዓት ወይም ደግሞ እሱ ባለበት አካባቢ ያለው የማጥቃት ጥራት ጉድለት ነው ብሎ ነው የሚያምኑት አሰልጣኝ። ስለዚህ ከዚህ በተሻለ ሬዲ የሆነ በአእምሮ ከዚህ የተሻለ በአካል ሬዲ የሆነ ከዚህ በተሻለ የመጫወት ፍላጎት ያለው ራሽፎርድ ሆኖ መምጣት ይኖርበታል። ይህን አሁን ባስቶንቪላ የተወሰኑ ጨዋታዎች ላይ እያሳየ ይገኛል። አካላዊ የሆነ ነገር ነው ወይስ አእምሯዊ የሆነ ነገር ነው ታዲያ ባስቶንቪላ አሁን እንደዚህ እንዲሆነ ያደረገው የሚለው እሱም አብሮ የሚነሳ ነገር ነው። አንዳንዴ ተጫዋቾች ሁኔታውን በማይመርጡበት ሰዓት አቅማቸው እያለ አቅማቸውን ፐርፎርም ሊያደርጉ ይችላሉ። ከዛ ውጭ ደግሞ ሁኔታው አስቸጋሪ ሆኖ እንኳ ሁኔታው በጣም ፈታኝ ሆኖ እንኳ አቅማቸው ባይኖር አቅማቸውን ለማውጣት ጥረት የሚያደርጉና ያላቸውን ቶፕ ኳሊቲ ደግሞ ለማሳየት ለመስጠት የሚሞክሩ ተጫዋቾች ደግሞ አሉ። ይሄ ማለት ሶል አባውት አእምሮ ማለት ነው። ከአእምሮ ጋር የሚገናኝ ከአእምሮ ጋር ያለ ስራ ነው ማለት ነው። ስለዚህ አእምሮ ላይ ከፍተኛ የሆነ ጥረቶች፣ ከፍተኛ የሆነ ሽግግሮችን፣ ከፍተኛ የሆኑ እድገቶች የሚፈልግ የማንቸስተር ዩናይትድ ስኳድ ነበር ማለት ነው። በአሰልጣኝ ሩበን አሞሪም የዛሬ ሶስት ወር አካባቢ እሳቸው ህዳር ወር ላይ ዋና አሰልጣኝ ሆነው ከመጡ በኋላ ሁለት ወር እንደቆዩ ይሄ ማለት ጥር ወር አካባቢ በጣም ከባድ የሆነ ጊዜ እያሳለፉ ነበርና በወቅቱ የተናገሩት አንድ ነገር ነበር። በተለይ የማንቸስተር ዩናይትድን ደጋፊዎች ጭንቀት ውስጥ የከተተ አስተያየት ነው የሰጡት። አሁን ከምታዩት ውጤት በላይ አሁን ከምታዩት ውድቀት በላይ ሰፈር እናደርጋለን እጅጉን እንጎዳለን፣ እጅጉን ጫና ውስጥ እንወድቃለን የሚል አስተያየት ሰጥተው ነበር። ያን በተከታታይ በተሸነፉባቸው ሶስት ጨዋታዎች አሰልጣኙ የገነቡት ቡድን እንዴት እየተቸገረ እንዴት እየተሰራ ለመሄድ ጊዜ እየፈለገ እንዳለ በደንብ አይተነዋል። በዛ እንቅስቃሴ ውስጥ የነበረው በተለይም ደግሞ የተጫዋቾች ሚና የቡድኑን እንቅስቃሴ ችግር ለማስተካከል ወሳኝ የሆነ ስራ መሰራት እንዳለበት በሚታወቅበት ጊዜ ውስጥ ግን ይህንን ነገር ለማድረግ ፍላጎት ያልነበራቸው ተጫዋቾች፣ ይህንን ነገር ለማድረግ አእምሯቸው ሬዲ ያልነበረ ተጫዋቾች፣ ሰውነታቸው ሬዲ ያልነበሩ ተጫዋቾች ሁኔታዎችን ይበልጥ ከባድ አድርገውብኛል የሚል አስተያየት ተሰጠውም እንደነበረ እናስታውሳለን። ስለዚህ የወጣበት መንገድ ስራን ካለመውደድ ጋር የቡድን እንቅስቃሴ የቡድን እድገት ጋር በተያዘ ትሬኒንግ ሜዳ ላይ የሚኖረው ዴዲኬሽን ትሬኒንግ ቦታ ላይ የሚኖረው ጨዋታን የሚያሸንፍበት ለጌም የሚዘጋጅበት አእምሮ ፍላጎቱ ከዚህ ሲወጣ ከነበረው ስሜት የተላቀቀ ሆኖ አሁን አሶን ቪላ ላይ የተመለከት ነው። እንዳለ ነው የማይፈራው በሽግግሮች በጣም ጠንካራ የሆነውን ራሽፎርድ ሳጥን ውስጥ የሚገባው ሳጥን ውስጥ ገብቶ የሚቆየው አንድ ለአንድ የሚያሸንፈው ራሽፎርድን ማንቸስተር ዩናይትድ ይፈልጓል። ማርከስ ራሽፎርድ በማንቸስተር ዩናይትድ ቀድመው ከፈነዱ ተጫዋቾች መካከል አንዱ ነው። በአንድ ወቅት እንዳውም ሰር አሌክስ ፈርጉሰን ስለዚህ ተጫዋች ሲያወሩ የፕራይም ሩኒን ባህሪያቶች የያዘ አጥቂ ነው ብለት ነበረ። በእርግጥም ሩኒ የነበረባቸው ዘመናቶች ይሄ ከሳጥን ውጭ ያልተጠበቁ ሹት አድርጎ ጎል የሚያስቆጥርበት ኤክስፕሎሲቭ ራኖቹ እና ሌሎች የቡድን ስነ ልቦናን የሚጠብቁ የጋራ እንቅስቃሴን የሲነርጂ ፕሌን የሚጠብቁ እንቅስቃሴዎቹ ራሽፎርድ ወደ ሩኒ ይወስዷል። ግን እስከ መጨረሻው ፋይት ባክ አድርጎ የመቆየትና በመጡበት ጫናዎች ውስጥ ያለመሸነፍን ባህሪ ግን ከሩኒ መውሰድ አልቻለም። ሩኒ እንደምታውቁት በማንቸስተር ዩናይትድ ያለመሸነፍ መገለጫ ነው። ሩኒ መሸነፍ የሚባለው ነገር የሚፈልግ አይነት ተጫዋች አልነበር ነበር። አለመሸነፍ የሚገለጸው በማርክ ሩኒ ባህሪ ነው። የሱ ባህሪ አብዛኛውን በጨዋታዎች ውስጥ የተሻለ ሆኖ የተሻለ ፐርፎርም አድርጎ የተሻለ አሸንፎ ለቡድኑ የተሻለ የሆነ ነገር መስጠትን የሚፈልግ አይነት ተጫዋች ነበር። ሩኒ ይሄን ማንቸስተር ዩናይትድ ይህ ሰከንድ ኮች እስከ መባል ሁሉ አድርሶታል። ሜዳ ላይ እንደ አሰልጣኝ ሆኖ ነው አክት የሚያደርገው፣ ቡድኑ የሚመራው ቡድኑ ከሱ የሚጠበቅበትን ከመቶ ፐርሰንት በላይ የሚሰጥ ከሚጠበቅበት በላይ የሆነ ተጫዋች ነው። ራሽፎርድ ደግሞ ከሚጠበቅበት ሌቭል እንኳ ለመድረስ በጣም ብዙ ጫናዎች ውስጥ ያለ የአእምሮ ጫናዎች ውስጥ ያለ ተጫዋች ሆኖ ተመልክተነዋል በተለይ ከእግር ኳስ ጨዋታ ውጭ ያለው ሕይወቱ በተለይ መዝናናትን የሚያበዛበት የሚዝናናባቸው የእሱ ባህርያቶቹ እንደ የትኛውም ተጫዋች መዝናናት የእሱ መብቱ ቢሆንም ነገር ግን የሚዝናናበት መንገድና የሚዝናናበት ልክ ግን በማንቸስተር ዩናይትድ ሊሰጥ የሚገባውን ነገር አሳጥቶታል። ይሄ ደግሞ ከቲም ዲሲፕሊን ጋር አሰልጣኝ ሩበን አሞሪም ከቲም ዲሲፕሊን ከማይደራድሩበት የሳቸው ወሳኙ የሚባለው ኮር የቲም ፖይንቶች መካከል አንዱ ስለሆነ ይህንን ተዘጋጅቶበት ይህንን በተሻለ አሳድጎት ወደ ዩናይትድ መመለስ ይኖርበታል። ለዩናይትድ አሁን ትልቁ ነገር ቅድም ያልኳችሁ እነኝህ የሚጠፉ ባህሪያቶች በመሆናቸው እሱን እንደገና ሪነርጃይዝ አድርገው እሱን እንደገና የመጫወት ፍላጎት የመጫወት አቅሙ የተሻለ ፐርፎርም ማደርጉን አሳድጎ ግን ማምጣት የሚጠቅም ነገር ነው። ማርኬቱ ላይ እንደ ራሽፎርድ አይነት ተጫዋች ከ50 እስከ 60 ሚሊዮን ፓውንድ ተመን ያላቸው ተጫዋቾች ናቸው። ዩናይትድ በዛ ሌብል ጥራት ያለው ተጫዋች ለማግኘት ራሽፎርድን መሸጥ ዋስትና ብቻ ሊሆኑ አይችልም። ምክንያቱም ኳሊቲውን ቡድኑን የሚያውቀው የቡድኑን የጨዋታ ስነ ልቦና የቡድኑን አጠቃላይ ባህሪ ካሬክተሩን የሚረዳ ተጫዋች ለመፍጠር ጊዜ ስለሚወስድ ማለት ነው። ስለዚህ በአንድ ወቅት ሩበን አሞሪም እንደተናገሩት በፖርቹጋል ውስጥ አሉ፣ ፖርቹጋል ቤት ውስጥ ፍሪጅ ውስጥ የሚቀመጡ ስጋዎች አብዛኛውን ጊዜ ሊበላሽ ይችላል። ስጋው ተበላሸ ተብሎ ግን አይጣልም። ስጋው የተበላሸውን ፓርት ግን ቆርጦ በመጣል ስጋውን መጠቀም ይቻላል ነበር ያሉት። የራሽፎርድን ነገር እንደዛ ይመስላል። የተበላሸ ባህሪ ነበረው፣ የተበላሸ ማንነት ነበረው። ያን ቆርጦ በመጣል እንደገና ራሽፎርድን ሪፍሬሽ አድርጎ ሪኢነርጃይዝ አድርጎ ጉልበት ሰጥቶ ባትሪው ሞልቶ እንደገና ለማንቸስተር ዩናይትድ እንዲጫወት የማድረግ ትልቅ ኃላፊነት ይሰጣቸዋል ማለት ነው። ማርከሽ ራሽፎርድ ጥሩ ጊዜ እያሳለፈ ነው ባስቶን ቪላ ስለዚህ ለማንቸስተር ዩናይትድ ለሚመጣው ጊዜ ተሰርቶ እየመጣ እንዳለ የሚያሳይ ነው። በተለይ አሰልጣኝ ሩበን አሞሪም ይህን ተጫዋች ይለቁታል ተብሎ ስለማይታሰብ ተጫዋቹን በዩናይትድ ውስጥ የረዥም ጊዜ ቅዳቸው አድርጎ የማቆየት ፍላጎት ይኖራቸዋል ተብሎ ነው የሚጠበቀው። በቀጣዮቹ ጊዜያቶች እንዴት እድገቱ የተሻለ ሆኖ የተሻለ ተጫዋች መሆኑን በማንቸስተር ዩናይትድ ማሊያ ለማንቸስተር ዩናይትድ ደጋፊዎች ያሳያል የሚለው የሚጠበቅ ይሆናል። የዛሬው ፕሮዳክሽን ይህን ይመስል ነበረ። አብራችሁን ቆይታ ስላደረጋችሁ እጅግ አድጌ ከልብ አመሰግናለሁ። ጥሩ ጊዜ ሁንላችሁ።